በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ሳይገባን እንደ ቸርነቱ ለዚሽ ቀን ለዚ ሰዓት ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲት አምላክ የቅድስት ድንግል ማርያም በረከቷ አማላጅነቷ አይሌን የጻድቃን ሰማዕታቱ የመላእክቱ ተራዳይነታቸው ከሁላችን ጋር ይሁን። በዛሬው ዕለት የምንማማረው የዓብይ ጾም ስምንተኛ ሳምንት የሆነውን ታላቅ በዓል ሆሳዕና በመባል የተሰየመውን ሰንበት አንስተን እንነጋገራለን። ይህን ለመነጋገርም የማቴዎስ ወንጌል ምዕራፍ ሀያ አንድ ከቁጥር አንድ ጀምሮ ያለውን እንመልከት። እንዲሁ መጽሐፉ ሚለንን ካነበብን በኋላ ሚስጥሩ ምንድን ነው የሚለውን ነገር በዋናነት እንነጋገራለን። የማቴዎስ ወንጌል ምዕራፍ ሀያ አንድ ከቁጥር አንድ ጀምሮ እንዲህ ይላል ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፤ ፈትታችሁ አምጡልኝ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እንሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አያይቱና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከህዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎቹም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። ወንጌሉ ይህን ይመስላል። ወደ ኢየሩሳሌም ሊገባ በቀረበ ጊዜ ከደብረ ዘይት አጠገብ ከምትገኝ ከቤተፋጌ ከደረሰ በኋላ አምላካችን ቤተፋጌ ላይ ቆሞ፣ አዎ ቤተፋጌ የምትገኘው ከዚህ ከደብረ ዘይት ተራራ አጠገብ ነው። ቤተፋጌ የድሆሽ መንደር ናት። ጌታችን ይህችን የድሆች መንደር መረጠ። ምክንያቱም እርሱ የመጣው እኛን በኃጢአት የጎሰቆልነውን ድሆችን ባለጸጋ ሊያደርገን ስለመጣ ይህችን ቤተፋጌን መረጠ። በእሷም ላይ ሆኖ እነዛን ደቀ መዛሙርት አዎ ወደፊት በምትገኝ መንደር ሂዱ ብሎ ላካቸው። እነዚህ ደቀ መዛሙርት የተመረጡት አዎ የታሰሩትን አህያና ውርንጫ ሊያመጡ ነው። እነዚህ አህያና ውርንጫ ማን ነው ያሰራቸው? እነዚህ አህያና ውርንጫ ያሰራቸው ሌባ ሰርቆ ነው ያሰራቸው እግዚአብሔር እኛ ዲያብሎስ በኃጢአት የወደቅነውን አዎ በኃጢአት እስራት ሲያስረን አምላካችን ይህን እንደማይፈቅድ አዎ ለነዚህም ያን ምሳሌ አድርጎ ያቺ አህያዋ ከነውርንጫዋ የታሰረችውን ፈትታችሁ አምጡልኝ አለ። አንዳች የሚላችሁ ሰው ቢኖር አዎ ጌታቸው ይሻቸዋል ብላችሁ በሉት እርሱም ይሰዳቸዋል አለ ያ ጥንተ ጠላታችን ዲያብሎስ እኛን በኃጢአት አስሮን ጌታችን ግን ከሻተን ያ ዲያብሎስ አቅም አይኖሮም ይለቀናል ስለዚህ እነዛን አህያና ውርንጫ ይዘው መጡ። ይዘው ከመጡ በኋላ በአህያዎቹና በውርንጫዋ ላይ ልብሳቸውን ደለደሉ። አው ልብስ እንደምናውቀው ልብስ ለስላሳ ነገር ነው። ስለዚህ ይህ ለስላሳ ነገር በዛች ባህያውና በውርንጫ ማስቀመጣቸው ደገኛይቱን ለስላሳ የሆነችውን ሕግ እሰራሃለን ሲሉ ነው። ወንጌል ለስላሳ ነች። ደገኛይቱ ሕግ ነች። እንደ ኦሪቱ አይደለችም። የኦሪት ሕግጋት ጠንከር ያሉ ቀንበር ናቸው። ለሰው ልጅ የሚከብዱ ናቸው። አይን ለአይን ጥርስ ለጥርስ የሚሉ ናቸው። አይን ያጠፋ አይኑ ይጠፋል፣ ጥርስ ያወለቀ ጥርሱ ይወልቃል፣ የገደለ ይገደላል። ኦሪት እንዴት ከባድ ነች! አምላካችን ግን ደገኛ አይቱ ህግን ስለሰራላቸው ልብሳቸውን አውልቀው በአህያዋና በውርንጫዋ ላይ አድርገው አምላካችን በዛ ላይ በጥበብ በሁለቱም ተቀመጠባቸው ነው የሚለን። ለሰው ማይቻል ለእርሱ ይቻላልና። ሌላው ልብስ እንደምናውቀው የሰውን ገበና ገበናችንን የምንሸፍነው በልብሳችን ነው። አዎ በኃጢአት የጎሰቆልን ገበናችን እጅግ ብዙ የሆነ ኃጢአታችንን ሸፈንክልን ሲሉ ነው። አምላካችን በኃጢአት ስንወድቅ እናንተ ኃጢአተኞች ብሎ አጋልጦ አይሰጠንም። ኃጢአታችንን የሚደብቅ አምላክ ነው። ያቺ ሴት በመጽሐፍ ቅዱስ አመንዝራ ተገኘች የተባለችውን ሴት ወደ አምላካችን ለክስ ሲያመጧት፣ አዎ እቺ ሴት እኮ ስታመንዝር ተገኘች ብለው አምላካችን ፊት ክስ መሰረቱ። እነርሱ ያሰቡት ያ በኦሪቱ ሙሴ በሰራላቸው ሕግ አንድ ሰው ሲያመነዝር ከተገኘ በድንጋይ ተወግሮ ይገደል ነበር። ስለዚህ እነርሱም ያሰቡት በድንጋይ ወግረው ሊገሏት አምላካችን ፊት አመጧት። ያ የእኛ ንጉሥ ግን በኃጢአት የጎሰቆለች ሴትናትና አዎን እንደ ህጋችሁ አድርጉ አላላቸውም። እስቲ ንጹ ነኝ የሚል ከእናንተ ውስጥ የመጀመሪያውን ድንጋይ ይወርውር አላቸው እና አንገቱን ጎንበስ አደረገን ሚለን ሁሉም፣ አዎ ኃጢአታቸው በግንባራቸው እንዲነበብ አድርጎ እግዚአብሔር አንዱ ያንዱን ኃጢአት ማንበብ ጀመረ። ሁሉም አንዳንድ እያሉ ውልቅ ብለው ከአካባቢው ጠፉ። አምላካችን ቀና ብሎ ሲያይ ያችን ሴት ብቻዋን ነያት። አንቺ ሴት ከሳሾችሽ ወዴት አሉ አላት። አምላካችን አንደበቱ የሚጣፍጥ አዎ ህጉ ለኛ የማይከብድ እኛ በኃጢአት ብንወድቅም እማይተወን እማይንቀን አምላካችን ነውና፣ ከሳሾችሽ ሽ ወዴት አሉ አላት። ይህችም ሴት አዎ እንደሌሉ ዝም ብለው ትተዋት እንደሄዱ ስትነግረው፣ በይ እኔም አልፈርድብሽም ከአሁን በኋላ ኃጢአታት ትስሪ አላት። ይህች ደገኛይቱ ህግ አዎ አዲስ ኪዳን አምላካችን ከመጣ በኋላ የሰራልን ቀንበር የሌላት የማትከብድ ደገኛ የተወገነችና ንስሐን አዘጋጀልን አምላካችን። በንስሐ ታጥበን፣ አዎ ሁላችንም ዳግም ድንግል ዳግም ንጹ ሰውነት እንዲኖረን ንስሐን ሰርቶልናል። ስለዚህ ያን ልብስ ያደረጉት እነሱም ኃጢአታችንን ልብስ፣ የእኛን ገበና እንደሚሸፍን ኃጢአታችንን ሸፈንክልን ሲሉት ነው። ሌሎችም ደግሞ ልብሳቸውን በመሬት ላይ እያነጠፉ አምላካችንን ወደ ኢየሩሳሌም ሲገባ ተቀብለውታል። እንኳን አንተ ያቺ አንተ የተቀመጥክባት አህያና ውርንጫ ክብር ይገባቸዋል ሲሉ ልብሳቸውን በመሬት ላይ አንጥፈዋል። ይህ ልብስ ማንጠፍ በመሬት ላይ በኦሪቱ ሰዎች አዎ፣ መልካም ነገር ሲያዩ እንደዚሁም ለነሱ ሲሾምላቸው ነቢይ ሲሾምላቸው ለነሱ መሪ ሲሾምላቸው እግዚአብሔር ለዛ ለተሾመው ሰው ልብስ መሬታቸው ላይ በማንጠፍ ደስታቸውን ይገልጹ ነበር። ያ ባህላቸው አለ። ስለዚህ አምላካችንም ወደ ኢየሩሳሌም ሲገባ የፍጥረት ሁሉ ባለቤት አዎ ድንቅ የሆነ አምላክ ለነብሳችንም ለስጋችንም ማረፊያ ንጉሥ ነህ ሲሉ ሲያከብሩት እንኳን ለአምላካችን አይደለም አንተ ለተቀመጥክባትም አህያና ውርንጫ ክብር ይገባል ሲሉ ልብሳቸውን አንጥፈዋል። እነዚህ አህያና ውርንጫ ምንድን ነው ምሳሌያቸው? እስቲ እንመልከት። አዎ አህያዋ፣ ትልቋ አህያ የኦሪት ምሳሌ ነች። ትንሹ አህያ ደግሞ የአዲስ ኪዳን ምሳሌ ነች። ትልቋ አህያ ሸክም ምትችል አዎ ኦሪቱ ልክ ሸክም እንደሆነ እንደሚከብድ እቺም ትልቁ አህያ የኦሪትን ሕግ ወይም የኦሪትን ትመስላለች። ትንሿ አህያ ውርንጫዋ አዲስ እንደመሆኗ የአዲስ ኪዳንን ትወክላለች። እርግጥ ነው እቺ ትንሿ አህያ የአሕዛብም ምሳሌ ነች። አሕዛብ ወንጌልን ያልለመዱ ህጉን ስርዓቱን ያልተማሩ ለስርዓቱ አዲስ ናቸውና በኃጢአት ሁሌ ስለሚወድቁ በትንሹ አህያም ይመሰላሉ። አጠቃላይ አምላካችን አህያን ለምን መረጠ? ብዙ መጓጓዣዎች አሉ። ፈረስ አለ፣ ግመል አለ፣ የተለያዩ መጓጓዣዎች አሉ። ነገር ግን አህያን ለምን መረጠ? አህያ ለአምላካችን ባለውለታው ነች። አምላካችን በቤቴልሔም በከብቶች ግርግም ውስጥ ተወልዶ ተኝቶ ሳለ በዛን ዘመን ወይም በዛን ወቅት ቀዝቃዛ ነበርና እቺ አህያ ትንፋሿን ለአምላኳ ፈጣሪዋ መሆኑን አውቃ ትንፋሿን ገብራለታለች። አምላካችን ውለታ የማይረሳ ነው። እንኳን የሰው ልጅን አይደለም የእንስሳን ውለታ አይረሳም። ያቺ ትንፋሿን የገበረችለት እሱም አክብሯት በዛን በሆሳዕና እሷ ላይ ተቀምጦ ወደ ቤተ መቅደስ ሄዷል። ሌላው ንጉሶች ወይንም ነገስታት የሚጠቀሙት ፈረስን ነው። አምላካችን ፈረስን ቢጠቀም ኖሮ ሰዎች ምንድን ነው የሚሉት? አዎ ንጉስ ነኝ እያለ ነው ቀድሞም እንዲህ ይል ነበረ ብለው እንዳይከሱት የአይሁድን ክስ ስለሚያውቅ ፈረስን አልመረጠም። እንደዚሁም አህያ የተናቀች ነችና ትህትናንም ሊያስተምረን አህያዋን መርጧል። አህያ እንደዚሁ በመጽሐፍ ቅዱስ ላይ ብዙ ቦታ ተጠቅሳለች። ለምሳሌ በለአም ድብናይ በለአም ሐሰተኛ ነቢይ ነው። ነገር ግን አህያዋን ይዞ ሲሄድ ከፊት ለፊቷ መልአኩን ስላየች አህያዋ ዝቅ ብላ ሰግዳለች። በለአም ግን ስላላየ እቺ አህያ ለምንድን ነው ማትታዘዘው ማትታዘዘው ለምን አትሄድም? ብሎ ብዙ ድብደባ ሲያበዛባት መጨረሻ ላይ እግዚአብሔር አምላክ አንደበት ሰጥቷት አንደበት አውጥታ ለበልአም ነግራዋለች። ከፊቷ መልአክ እንዳለ ሰይፍ የያዘ መልአክ እንደሚታያት ነገረችው። እንደዚሁም የበልአም ዓይኖችም ተገለጡ። መጨረሻ ላይ በለዓም በኃጢአት የወደቀ ሐሰተኛ ነቢይ ስለነበረ አዎ አምላካችን ገስጾታል። በሀያዋ አህያዋ እንኳን አይታለች። ስለዚህ የእግዚአብሔር የሆነ ነገር ለማየት አምላካችንን ለማየት ንጽህና ያስፈልገናል ማለት ነው። በለዓም ንጹህ ስላልሆነ ማየት አልቻለም። ያች አህያ ግን አይታለች። ስለዚህ አህያ ሚስጥሯ ብዙ ነው። እኛስ አንዳንዶቻችን ሰዎችን ስንሳደብ አህያ ብለን እንሳደባለን። እንደዚሁም ለአህያ ማር አይጥማትም፣ ብዙ ነገር ይባላል ስለአህያ። እኛስ እውነት ከማር በላይ የሆነ የክርስቶስ ሥጋና ደም ሁልጊዜ በቤተክርስቲያናችን ይቀርባል፣ ግን ሕፃናትን እያቆረብን እኛ ስንሸሽ ነው የምንታየው። ከማር በላይ የሚጣፍጠውን እኛ ሳንወስድ አህያን ለአህያ ማራይ ጥማትን ብለን አህያን እንዘልፋታለን። ክፉ አንደበት በአህያ ላይ እናወጣለን። ሰዎችንም አህያ ብለን እንሳደባለን። ስለዚህ አህያ ለእግዚአብሔር ለአምላካችን ባለውለታ ሆነችና ሌላ ሰዎች ምንድን ነው ያደረጉት? የተለያዩ ቅጠሎችን በማንጠፍ አምላካችንን ተቀብለውታል። ከነዚህም ቅጠሎች ሶስት አይነት ቅጠሎችን እየበጠሱ አምላካችንን ሲቀበሉት በመጽሐፉ ማየት እንችላለን። አንደኛ ቅጠል ቀንጥፈው ያቀረቡት ሶስት አይነት ቅጠሎች ናቸው። አንደኛው ቅጠል የወይራ ዛፍ ነው። ሌላኛው የቴምር ቅጠል ነው። ሶስተኛው የዘንባባ ቅጠል ነው። እስቲ በመጀመሪያ ዘንባባን ስለሆነ በዚህ በሆሳዕና ሁላችን የምናውቀው ዘንባባ እንደምናውቀው አሁንም ሰዎች ዘንባባን ለሰላም ምልክት ይጠቀሙበታል። ስለዚህ ያን ዘንባባ ያቀረቡት አንተ የሰላም አምላክ፣ የሰላም ንጉሥ ነህ ሲሉ፣ ሰላማችንን አወሽክልን ሲሉ ያንን ዘንባባ ዝንጣፌ አቅርበዋል። አምላካችንም ይህ ነገር ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብለው ህፃናትም ከአንደበታቸው አውጥተው አምላካችንን አመስግነውታል። ህፃናት የእናታቸውን ጡት የሚጠቡ ስድስት ወር እንደዚሁም ዘጠኝ ወር የሆኑ ህፃናት አንደበት አውጥተው አመስግነውታል። ዘንባባ እንደምናውቀው እሾህ አለው። አምላካችንም አንተ ኃያልነ አንተ ብርቱነ አንተ የነገሮች ሁሉ ባለቤት ነህ ሲሉ የዘንባባን ዝንጣፊ አድርገው አምላካችንን ወደ ኢየሩሳሌም ሲገባ ተቀብለውታል። ሁለተኛው ቅጠል የቴምር ቅጠል ነው። የቴምር ቅጠል እንደምናውቀው ቴምር ጣፋጭ ነገር ነው። ስለዚህ በኃጢአት የመረረውን ህይወታችንን አጣፈጥክልን ክልን በኃጢአት መረን ነበረ፣ አንተ ግን ህይወታችንን አጣፈጥክልን ሲሉ ቴምርን ቅጠል መርጠው አንጥፈውለታል። ቴምር እንደምናውቀው ስንበላው ውስጡ አንድ ፍሬን ያለው፣ ስለዚህ አምላካችንም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነህ ሲሉ ፍጹም ተዋህዶን እየገለጹ ነው። ስለዚህ ከቴምር ውስጥ አንድ ፍሬ እንደምናገኘው አምላካችንም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ የሰውንና የመለኮትን አንድ ላይ ባህሪ እንዳዋሃደ ሲያጠይቅ ነው። ስለዚህ ቴምርን የቴምርን ቅጠል አንጥፈውለታል። በሦስተኛ ደረጃ የወይራ ቅጠል ነው። ወይራ እንደምናቀው ትልቅ ሆኖ ነው። ባህር ዛፉ እጅግ ትልቅ ሆኖ ከፍ ብሎ ከሌሎች ከምናቃቸው የዛፎች ወይንም በዚህ አይነት በትልቅ ሆኖ የሚበቅሉ ዛፎች ወይራ በትልቅ ሆኖ ከፍ ብሎ ነው የሚታየው። ስለዚህ አንተ ጽኑ ኃያል አምላክ ነህ ሲሉ የወይራ ቅጠልን አንጥፈውለታል። ስለዚህ አምላካችን ወደ ኢየሩሳሌም ገብቶ ያ የሰላም ንጉሥ የሆነው ሰላማቸው መሆኑን ያልተረዱ ጻፍት ፈሪሳውያን ስለነበሩ እነዚህ ሕፃናት ሆሳዕና በአርያም በእግዚአብሔር ሲመጣ የተባረከ ነው ብለው ሲያመሰግኑ እነዚህ ጻፍት ፈሪሳውያን አሁንም ልቦናቸው የደነደነ ነውና የስድስቱ ወር ሕፃን ልጅ አንደበታ ወጥቶ ሲናገር ይህ ሕፃን ልጅ እንዴት ሊናገር ቻለ? ብለው ራሳቸውን አይመረምሩም። እንደምናቀው አምላካችን በሚያደርጋቸው የፈውስ ወይንም ሙት ማስነሳት ሌሎችን ነገሮች እነዚህ ጸሐፍት ፈሪሳውያን ይከሱት ነበረ። ይህን ያደረግከው በሰንበት ነው፣ ይህን ያደረግከው ስለ ሥርዓታቸው ይጨነቃሉ። ግን ይህን የሚያደርግ ይህ ማን ነው? ይህ እኮ ካይምሮ በላይ ነው። እውነት ያ የምንጠብቀው የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው ብሎ ማመናቅቷቸው አሁንም እነዚህን ሕፃናት ዝም በሉ አትላቸውም እንዴ? አሉት ለአምላካችን። አምላካችን እውነት እነዚህ ሕፃናት ዝም ቢሉ የቢታንያ ድንጋይ ተነስቶ ያመሰግነኛል ብሎ አዎ ድንጋዮች አንደበት አውጥተው እንዳመሰገኑት በወንጌሉ ተመዝግቦ እናገኘዋለን። ስለዚህ የእኛ አምላክ የእኛን ህይወት ሊቀይር ሆሳዕና፣ በዛች በተናቀችው አህያና ውርንጫ ወደ ኢየሩሳሌም ወደ ቤተ መቅደስ ገብቷል። ስለዚህ እኛም ህይወታችንን ሊቀይር የመጣ አምላክ ትሕትናን አሳይቶናል። በአህያ ላይ ሆኖ አምላካችን ድንቅ አምላክ ነው። አህያ እንደምናቀው፣ በአህያ ያለ ሰው ሮጦ እንደማያመልጥ ወይም አባሮ እንደማይዝ አህያን መምረጡ እኔ ለፈለጉኝ ቅርብ ነኝ፣ ከፈለጋችሁኝ አጠገባችሁ ጋር ያለሁት ከእኔ ጋር እንድትኖሩ ፍቃድ አለው፣ እናንተ ብቻ እኔን እሹ ካሻችሁኝ ታገኙኛላችሁ ሲል ነው አህያንም የመረጠው። ስለዚህ መጽሐፍ ቅዱስ ሁሉ የተነገረ ነገር አንድ ቃል አንብበ ነው ምንሄድ ሳይሆን፣ አህያ ለምን ተመረጠ? ለምን የዘንባባ ቅጠል ተመረጠ? ለምን ቴምር ቅጠል ተመረጠ? ለምን የወይራ ቅጠል ተመረጠ? ይህ ሁሉ ነገር ሚስጥር አለው። ሌሎች እምነት ውስጥ ያሉ ይህንን አመሳጥረው አያውቁትም። ዝም ብለው በግርፍ አንብበውት ይሄዳሉ የእኛን አንዳንድ ሰዎች ያውም ሲተቹ አንድምታ አንድም አንድም እያላችሁ የምታመጡት የምተነትኑት ነገር ለምን ቀጥታ አታዩትም የሚሉ አስተምሮች አሉ አንድምታው በመንፈስ ቅዱስ አባቶቻች ተመርተው አንድምታውን ያዘጋጁልን ነውና እሱም አሳማኝ ነው ማንም ሰው ያነበው ያሳምናል በዓለሙ ትምህርት ፕሩፍ እንደምንለው አሳማኝ ነገር ነው የሚቀርበው። እና ለአባቶቻችን እግዚአብሔር አምላክ ይህን ለገለጸላቸው አምላካችን ክብር ምስጋና ይግባው። ስለዚህ ጾማችንን ጨርሰን አሁን ከነገ ጀምሮ፣ ዛሬ ጀመርን። ዛሬ መጀመሪያ ቀን፣ አዎ ሰኞ። ስለዚህ ሰሙነ ሕማማት ላይ ነው ያለነው። አምላካችን አዎ ለእኛ ሲል በመስቀል ላይ ውሎ እኛን ሕይወት የሰጠን አምላካችን ነውና፣ እኛም ደግሞ ይሄ የተደረገልንን ነገር ሳንዘነጋ ማንነታችንን ለአምላካችን ሰጥተን ከሱ ጋር ለመኖር አሁን ቃል መግባት አለብን። መለወጥ አለብን። አምላካችን የሚመጣበት ጊዜ ደርሷል። እኛም ደግሞ ይህን ዓለም ጥለን ለቀን የምንሄደው በአጭር ጊዜ ውስጥ ነው። የሰው ልጅ ዕድሜ ሰባ ቢበዛ ሰማንያ ከዛ በኋላ ድካም ነው ነው የሚለውና የቀረንን አጭር ጊዜ አዎ ከአምላካችን ጋር ንስሐ ገብተን ስጋው ደግሞ ተቀብለን ከአምላካችን ጋር እንድንኖር የእርሱ ቅዱስ ፍቃድ ይሆን ይቆየን። ወስብሐት ለእግዚአብሔር።